ፖለቲካ ግን የመጨረሻ ጀርቡጣ ነው። እናቴን ይብላኝ! ለሞቱት፣ ይብላኝ ለተደፈሩት፣ ይብላኝ ለተሰቃዩት፣ ይብላኝ ህይወታቸውን ላጡት። በህይወት ያሉትማ ተቃቀፉ፣ ተዛዘሉ፣ አንድነት ፈጠሩ። ግማሹ ከብልጽግና ገዳይ፣ ግማሹ ከሻዕቢያ፣ ግማሹ ከፋኖ ይብላኝ ይብላኝ ተደፍራ እፍረተ ስጋዋ ላይ ሚስማር ለተከተተባት፣ ይብላኝ የሞትን ጽዋ ለቀመሰው ለታጋዩ፣ ይብላኝ ለተራበው ለተጠማው ህዝብ። ፖለቲከኞችማ ተቃቀፉ። በጣም የሚገርመው ደግሞ ትላንትና እንዳለው ከትላንት ከነዋይ ደበበ ጋር ፎቶ ተደስቼ ፖስቼ ነበረ እና ብዙ ወንድሞቻችን እና እህቶቻችን የእርግማን ማአት ሲያወርዱ ነበረ። በእኔም በነዋይ ደበበም ነዋይ ደበበ ጦረኞችን ደገፈ እንጂ ጦር አዝምቶ ህዝብን አልገደለም። ገዳዮችን ግን ደግፈዋል። እኔም ገዳዮችን ትላንትም ተቃወሚ ያለው ዛሬም እቃወማለሁ፣ ነገም እቃወማለሁ፣ ወደፊትም እቃወማለሁ። ትላንትም ፖለቲከኞች ልክ አልነበሩ፣ ዛሬም ልክ አይደሉ። ምንም አይነት ማስተባበያ፣ ምንም አይነት ማግባቢያ፣ ምንም አይነት ሞሽሎክሎኪያ የለም። ይብላኝ ለሞቱት፣ ይብላኝ ለተደፈሩት፣ ይብላኝ ለተሰቃዩት፣ ይብላኝ በረሀብ አለንጋ ለተገረፉት ይብላኝ በዚህ ቆሻሻ ፖለቲካ ምክንያት ከቤት ንብረታቸው ለተፈናቀሉት ህይወታቸው ለተመሰቅ አማርኛው ጠፍቶ ህይወታቸው ህይወታቸው ለተመሰቃቀለባቸው። አሁንም ነግራችኋለሁ፣ በኢትዮጵያ ውስጥ ያላችሁ ኢትዮጵያውያን በአጠቃላይ ጦረኞች፣ የጦር አዝማቾች ይተቃቀፋሉ። ነገ መተቃቀፋቸው ለማይቀር ነገር ዛሬ አትሞቱላቸው። እነሱ ራሳቸው ይሞቱ፣ ፖለቲከኞች ራሳቸው ይሞቱ፣ ይገዳደሉ። በቃ የምሬን ነው። ምላሽ ሻሌ ነው ፖለቲካ ስታሊን አስመራ ጋር